አይስጥል ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሞን ያፈሰሰ አጥንቱን የከሰከሰውን እያመሰገነን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግት። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ አር ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ረቡዕ የሞርስ ዜና እንሆ ጀመረም። አርእስተ ዜና። በደቡባዊ ትግራይ በጦርነቱ የሞቱ ወጣቶች መርዶ ትናንት ሲነገር መዋሉ ተሰማ። ለሁለት ተከፍሎ ከነበረው ህዋት መካከል እነ ሞንጆሪኖ ከዱ። ክህደቱ ግን ለሴራ የተደረገ ነው ተብሏል። በ2019 የኢትዮጵያ ዩኒቨርስቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ይጀምራል። በተመሳሳይ የመምህራን ባንክ ይቋቋማል ተባለም። የኦጋዴን ነፃ አውጪ ግንባር በወቅታዊ ጉዳዮች ዙሪያ ባወጣው መግለጫ በ2010 ዓ ም የተደረሰውን ስምምነት አክብሮ ለመቀጠል መወሰኑን ይፋ አደረገ። ከውጭ ዶናልድ ትራምፕ አዲሱን ታሪፍ ይፋ ካደረጉ በኋላ ሀገራት የፕሬዚደንቱን ውሳኔ በጸጋ እንዲቀበሉ የሀገሪቱ የገንዘብ ሚኒስትር አስጠነቀቁ። የተወደዳችሁ ቤተሰቦቻችን፣ እዮም ደምቅ እስከ ዜና ፍጻሜ ድረስ አብሬያችሁ እቆያለሁ። ወደ ቀዳሚ ዜና አልፋለሁ። አንጋፋው እና ተወዳጁ ከያኔ ኪሮ ሰረ ስላሴ ከተዋናይነት እስከ ኃላፊነት ባገለገለበት ቲያትር ቤት አርባ ሰባ ነገ ቅዳሜ እንደሚዘከር ታውቋል። የሀገር ፍቅር ቲያትር ቤት ፈርጡ አንጋፋው ተዋናይ ኪሮ ሰረ ስላሴ በልዩ ሁኔታ ይዘከራል። አርባ ሰባ ከአርባ ዓመት በላይ በሚወደው ሙያ የዘለቀው አርቲስቱ ዘንድሮ ሰባኛ ዓመቱን ያከብራል እና ኑ አብረን ኪሮስን እናክብረ ሲሉ ልጆቹና ለቲያትር ሁሌም ከፊት የሚቀድመው ተፈራ ወርቁ ጠርተዋችለዋል። ባለሙያን በህይወት እያለ ማመስገን ሌሎችን ለማትጋትና ለማበረታታት ይጠቅማል እና አዘጋጆቹ ሊመሰገኑ እንደሚገባ የጥበብ አፍቃሪ አለ እና የጋሽ ኪሮስ አለማየ አድናቂዎች ተናግረዋል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳ በኢመደበኛ ንግድ ላይ የተሰማሩ ዜጎችን ተጠቃሚ ያደርጋል የተባለው ደንብ ተዘጋጀ። የአዲስ አበባ ከተማ አስተዳደሩ ይፋ ያደረገው አዲስ ደንብ የጎዳና ላይ ንግድን አናበረታታም፣ ነገር ግን በዚህ ኢመደበኛ ንግድ ላይ የተሰማሩ በርካታ ዜጎች በመኖራቸው ወደ ህጋዊ መስመር እንዲገቡ የማድረግ ስራዎች እየተሰሩ ናቸው ማለቱ ተሰምቷል። በዘርፉ በርካታ ሰዎች የተሰማሩበትንና የራሱ የሆነ ኢኮኖሚያዊ ጥቅም ያለውን የጎዳና ላይ ንግድን ስርዓት ባለው መልኩ ለማስኬድ ብሎም በስራው ላይ የተሰማሩ ዜጎችን ወደ ህጋዊ መስመር ለማስገባት ደንብ ተዘጋጅቶ ወደ ስራ መገባቱን ለማወቅ ተችሏል። የከተማ አስተዳደሩ መደበኛ ያልሆነ የጎዳና ላይ ንግድ ስርዓት ያስይዛል በማለት ይፋ ያደረገው የደንብ ቁጥር 184 ህዝባ 2017 በአምስት ክፍሎች እና በሰላሳ አራት አንቀጾች ተዋቅሮ የካቲት 29 ቀን 2017 ዓ ም እንደጸደቀ ሲታወቅ የአዲስ አበባ ፖሊስ ኮሚሽን የአዲስ አበባ ገቢዎች ቢሮን ጨምሮ በከተማ አስተዳደሩ ስር ያሉ የተለያዩ ባለድርሻዊ መንግስት አካላት በጋራ በመሆን ደንቡን እንደሚያስፈጽሙ ታውቋል። የደንቡን መውጣት ተከትሎ በጎዳና ንግድ ላይ የተሰማሩ ዜጎች የግብር ከፋይ መለያ ቁጥርን ጨምሮ ማሟላት ያሉባቸው መስፈርቶች በማሟላት እውቅና ተሰጥቷቸው ወደ ስራ የሚገቡ ሲሆን የደንቡ መጽደቅ በኢ መደበኛ ንግድ ላይ የተሰማሩ ዜጎችን ወደ መደበኛ ንግድ እንዲገቡ ከማድረግ በተጨማሪ ኮንትሮባንድን፣ በትራፊክ መጨናነቅ ምክንያት የሚደርስ አደጋንና በህጋዊ ንግዱ ላይ የሚያሳድረውን ተጽዕኖ የሚቀር መሆኑን፣ በደንቡ መሰረትም የጎዳና ላይ ንግዱን የሚያካሂዱ ነጋዴዎች የስራ ሰዓታቸው በአምስት ፈረቃ የተከፋፈለ ሲሆን፣ ወደፊት እየታየ ችግሮች ካሉ የሚስተካከሉ ይሆናል ሲሉ በአዲስ አበባ ከተማ አስተዳደር ንግድ ቢሮው የህግ አገልግሎት ኃላፊ አቶ መለሰ መለሰ ተገኑ ለኢትዮ ኤፍ ኤም ነግረውቻል። ይህ ሞርስ ነው የሚያዘጋጀው፣ ወንድም እዮብ ደመቀ ነው። ዳዳዳ ከአሜሪካ ያቀረበላትን አዲስ የታሪፍ አወቃቀር ኢትዮጵያ በደስታ እንደምትቀበለው የገንዘብ ሚኒስቴርን ጠቅሶ በኢኮኖሚ ዘገባው የሚታወቀው ካፒታል ዘግቧል። እንደ ጋዜጣው ዘገባ ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣርባቸውን ታሪፍ አስር በመቶ ብቻ በማድረግ ተወዳዳሪነታቸውን እንደሚያሳድግ እና መንግስት ይህን ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከር እና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ ነው መባሉን ገንዘብ ሚኒስቴርን ዋቢ አድርጎ አስነብቧል። ገንዘብ ሚኒስቴር ይላል ካፒታል በዘገባው። ገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናም እና ባንግላዴሽ ካሉ ትልልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ ድር እንዲኖራት ያደርጋል። የአስር በመቶ የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል አስታውቋል ብሏል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ አሳድሩ አልተባለም። አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሩንና በአንዳንድ የአገሪቱ አካባቢዎች የሚታየው የጸጥታ ችግር የባንክ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደረባቸው መሆኑን የኢትዮጵያ ንግድ ባንክ ፕሬዚደንት አቶ አቤሳኖ ተናግረዋል። ፕሬዚደንቱ አቤሳኖ እንዳሉት ከዚህ ባለፈ ላለፉት ስምንት ወራት የጸጥታው ችግር ባለባቸው አካባቢዎች አንዳንድ የባንኩ ቅርንጫፎች አገልግሎታቸውን ለእጅም ምናላጭ ጊዜ እንዲያቋርጡ ተደርጎ ነበር ሲሉ አስታውሰዋል። ጸበሳን እንደገለጹት የባንክ ኢንዱስትሪው አጠቃላይ የተቀማጭ ገንዘብ 2.98 ትሪሊዮን ብር ደርሷል። ይህም ትልቅ ምዕራፉ ነው። ከዚህ ውስጥ የኢትዮጵያ ንግድ ባንክ 49.3 በመቶ የገበያ ድርሻ በመያዝ ከፍተኛውን ድርሻ ይዟል። ባንኩ 3.67 ቢሊዮን ብር ተጨማሪ ተቀማጭ መሰብሰቡን እና ከባለፈው ዓመት ተመሳሳይ ወቅት አንጻር ሲወዳደር የ344.4 በመቶ እድገት ማሳየቱን አብራርተዋል። በበጀት ዓመቱ ባንኩ ከሰጣቸው ብድሮች በመጀመሪያው 8 ወራት 149.26 ቢሊዮን ብር መሰብሰቡን እና ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ66.8 በመቶ እድገት ማሳየቱን አስረድተዋል ሲል የዘገበው ካፒታሉ ኦጋዴን ነፃ አውጪ ግንባር ኦብ ነግ በወቅታዊ ጉዳይ ዙሪያ ባወጣው መግለጫ በሀያ አስር የተደረሰውን ስምምነት አክብሮ ለመቀጠል መወሰኑን ይፋ አድርጓል። የግንባሩ ስራ አስፈፃሚ ኮሚቴ ከፌደራል መንግስት ጋር የተደረሰውን የሰላም ስምምነት ለማስቀጠል ቁርጠኛ መሆኑን እና በሀገሪቱ የፖለቲካ ሂደት ውስጥ በሰላማዊ መንገድ መሳተፉን እንደሚቀጥል ይፋ አድርጓል። በፈረንጆቹ መጋቢት ሰላሳ በኦብነግ ሊቀመንበር አብዱራህማን መሀዲ የወጣውንና በኢትዮጵያ መንግስት ላይ የሀይል እርምጃ እንዲወሰድ የሚጠይቀውን ደብዳቤ አወግዘዋለሁ ያለው መግለጫ የፖለቲካ ትርፍ ሲባል ህዝብን የሚከፋፍል ለሰላምና መረጋጋት ጠንቅ የሆነ አመፅና ውቀትን የሚፈጥር ማንኛውንም አይነት አመለካከት ራስን በራስ የማስተዳደር መብቱን ለተጎናጸፈው የሶማሌ ክልል ህዝብ የሚጠቅም ባለመሆኑ ተቀባይነት የለውም ብሏል። የቀረበው የአመስጠር ሪሜ የሊቀመንበሩን የግል አመለካከት እንጂ የድርጅቱን አቋም አይወክልም ያለው የኦብነግ መግለጫ የሰላም ስምምነቱን ተግባራዊ ለማድረግ በመንግስት በኩል ቁርጠኝነት አለ ብሏል። በመሆኑ በአገር ውስጥም ሆነ በውጭ ሀገራት የሚገኙ ወገኖች የክልሉ ሰላም አሁን ላለበት ሁኔታ ተረጋቶ እንዲቀጥል፣ ልማት እንዲፋጠን በሚችሉት መንገድ ሁሉ አስተዋጽኦ ለማበርከት እንዲረባረቡ ጥሪ አቅርቧል። ጸረ ሰላም አመለካከት ያላቸው ግለሰቦች በፓርቲው ስም በሚፈጽሙት ኃላፊነት የጎደለው ድርጊት ምክንያት በፓርቲው ህጋዊነት እና በሚያደርገው የፖለቲካ እንቅስቃሴ ላይ ተጽዕኖ እንዳያሳደር የኦብነግ ማዕከላዊ ኮሚቴ በቅርቡ ተሰብስቦ ተገቢውን ህጋዊ እርምጃ የሚወስድ መሆኑን ለማሳወቅ እንወዳለን ብሏል ኦብነግ። ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው። ዳዳ ዳዳዳ በ2019 የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ይጀመራል። በተመሳሳይ የመምህራን ባንክ ይቋቋማል ተባለ። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ እቅድ ይዟል ሲል ትምህርት ሚኒስቴር አስታውቋል። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ እንዳለው የተናገሩት የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ ናቸው ትናንት መጋቢት መጋቢት አራት ቀን 2017 በርስ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ላለፉት ዓመታት የ12ኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃት እና የተነሳሽነት ማነስ ተጠቃሽ መሆናቸውን አነስተዋል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ ነው ያሉት ፕሮፌሰር ብርሃኑ የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን ገልጸዋል። በአራት ዓመት የሚመረቅ ተማሪ የሶስተኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለአንድ ዓመት ማስተማር አገልግሎት ይሰጥና እንዲመረቅ ይደረጋል ሲሉ ተናገ ሲሆን የተማሪዎቹ መሰረታዊ ወጪ የሚሸፈን እንደሚሆን አክለዋል። ተማሪዎች የመምህርነት ሙያ ተላብሰው በዚያ ወደ ሙያው እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባ አስተማሪን ቁጥር ለማሳደግ እንደሚረዳ ሚኒስትሩ አብራርተዋል። መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያዙ ዘርፈ ብዙ የማትያ ስርዓቶች አንዱ መምህራንን በአገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸው እና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑን አንስተዋል። ባንኩ በአንድ አመት ውስጥ ወደ ስራ ይገባል ብለን እንጠብቃለን ያሉት ፕሮፌሰር ብርሃኑ በ2019 ደግሞ በእርግጠኝነት ወደ ኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንደሚገባ ጠቁመዋል። ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው። ዳዳ ዳዳዳ በተከታታይ በጦርነት የሞቱ ሰዎችን መርዶ ለትግራይ እናት ይነገራል በተባለው መሰረት ትናንትና በደቡባዊ ትግራይ በጦርነት የሞቱ ወጣቶች መርዶ የመንገር ውሎ ተደርጓል በዚህ ዙሪያ ዝርዝሩ እንደደረሰን እናቀርባል ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ደመቀ ነው ዳዳ ዳዳዳ በዶክተር ደብረ ጽዮን እና በጌታቸው ረዳ ተከፍሎ ከነበረው ህዋት መካከል እነ ሞንጆሪ ነው ከዱ ክህደቱ ግን ለሴራ የተደረገ ነው ተብሎ በደብረጽዮን ቡድን ውስጥ ከነበሩት አመራሮች ሁለት በደብረጽዮን ቡድን ውስጥ ከነበሩት አመራሮች ሁለት ቦታ ተከፍለው የሀሳብ ልዩነት እንዲያካፈላቸው ዲጂታል ሚዲያዎቻቸው እንዲያራግቡት እያደረጉ ነው። አሁን ተከፈሉ የተባሉት በደብረጽዮን ገብረ ሚካኤል ከሚመራው የህወሓት ቡድን ውስጥ ሁለት ተከፍሎ በዓለም ገበረ ዋህድ የሚመረር ሆኗል። ቡድኑ እርስ በርስ እያባላ ያለው ከሻቢያ ጋር እየተፈጠረ ያለው ግንኙነት ነው። የመሬት ወረራና ዘረፋ፣ ህገወጥ የማዕድን ንግድና የገንዘብ ክፍፍል፣ በኤፈርት ውስጥ ያለ ምደባና የገንዘብ አወጣጥ ሂደት፣ ከፌዴራል መንግስት ጋር ሊኖር የሚገባው ግንኙነት በተፈናቃዮች የመመለስና በዲዲ አራት ተገባበር ዙሪያ የተነሱ የሀሳብ አለመግባባቶች መሆናቸውን ሞርስ ዜና መቀሌ ከሚገኙ የታመሙ ምንጮች አረጋግጧል። አሁን የደብረ ጽዮን ቡድን ከዱ የባሉ የተባሉት እና አሁን የደብረ ጽዮን ቡድንን ከዱ የተባሉት እና ራሳቸውን ደብረ ጽዮንን ከበስተጀርባ ሆኖ በመዘወር የሚታወቁት በተለይ ደግሞ በማዕድን እና በወርቅ ኮንትሮባንድ ንግድ ያካበቱት ከፍተኛ መጠን ያለው ገንዘብ በእጃቸው አለ የሚባልላቸው ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ከዱ ቢባልም እና በጌታቸው አሰፋ የሚመራው የቡድኑ ሶስተኛ ፍንካች መሆኑን ሞርስ ዜና አረጋግጧል። አሁን ሁለቱም ቡድኖች ስንመለከት፣ አንደኛ ዶክተር ደብረጽዮን ገብረ ሚካኤል፣ ሁለተኛ ሌተና ጄኔራል ታደሰ ወረደ፣ ሶስተኛ ጄኔራል ፍስሃ ማንጁስ፣ አራተኛ አቶ ኢሳያስ ታደሰ፣ ኮርኔል ተወልደ እምበብ፣ አቶ አለ ገብረ ዋህድ በአንደኛው ወገን ሲሆኑ በሁለተኛው ወገን ደግሞ በቀድሞው የደህንነት ሹም ጌታቸው አሰፋ እና በፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ነው የሚመራው። ይሄ ቡድን ጦርነትን በመጠቀም ጥቅማችንን እናረጋግጣለን የሚል አቋም እየዟል የሚሉ መንጮች አሉ። ጌታቸው አሰፋ ፈትለወርቅ ገብዘ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ ጀነራል መግባይ ኃይለይ፣ ጀነራል ኃይለስላሴ ግርማይ፣ ወንድም ባይታይ፣ ጀነራል ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ተስፋዬ መዴድ ጀነራል ማሻው በየነ ይገኙበታል። ይህ በእንዲህ እንዳለ በዶክተር ደብረጽዮን የሚመራው ቡድን ለሁለት ተከፍሎ ስድስት ስድስት አመራሮችን ከፊት በማስቀመጥ አንዱ ከእንግዲህ ጦርነት አያዋጣም፣ አንዱ ጦርነት ያዋጣል በሚል ምክንያት ተከፋፈሉ ተብሎ ማመን መቀበልም አያስፈልግም። እየተደረገ ያለው የፖለቲካ ሴራ ነው ሲሉ ስማቸውም ሆነ ምስላቸው እንዲታይ ያልፈለጉ ቅርበት ያላቸው የጉዳዩ ተመልካች አሁን የጊዜያዊ አስተዳደሩ የስልጣን ዘመን መራዘሙ ሲታወቅ ኃላፊነቱን የሚወስደው አመራር በሕዝብ ለተመረጠ የመንግስት ስርዓት የሚያበቃውን ምርጫ ማካሄድ ተግባርን ካከናወነ ተጠያቂነት ይመጣል። ያን ጊዜ ሁሉም የድርሻውን ተጠያቂ ስለሚሆን ቀድሞ ተከፋፍለዋል፣ ልዩነት አላቸው በሚባል ዘመቻ ማስታራቂና አሸማጋይ እጋጋታ ጊዜ መውሰድ፣ የመጨረሻውን ነጥብ ማየትና ከተጨማለቁበት ደም ከዘረፉት ሀብት ጋር መሰወር የሚችሉበትን አጋጣሚ እስከሚያገኙ ድረስ በትግራይ ሰላም እንዲኖር አይፈልጉም። መረጋጋትና ሰላም እንዳይገኝ ከሚደረጉ ተግባራት ሚል ተከፋፈልን በሐሳብ ተለያየን የሚለው አንዱ የዘመቻቸው አካል ነው በማለት ለሞርሱ ዜና አስረድተዋል። መሬት ላይ ያለው እውነትና የቡርኑ ባህሪ አስተያየት ሰጪው ላሉት ሐሳብ የሚጠጋ እንጂ ታጣቂ እያዘጋጃ ሳው አድረስ ልኬ አሰልጥኑልኝ ብሎ ጫማ ላይ እየተደፋ የሚለምድ ቡድን ጦርነት አያዋጣም በማለቴ በሐሳብ ከጓደኞቼ ተለየሁ ብሎ ቢል የሚታመን አይደለም ሲሉ የሚናገሩ አሉ። የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ ወደ እናንተ የሚደርሰው የሞርስ ዜና ተቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላቸው አስተዋጽኦ አድርጉ። ወደ ዜና አልፋለሁ። ለሴቶ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከለሴቶ በሚገቡ ምርቶች ላይ የሃምሳ በመቶ ቀረጥ መጣላቸው ተሰማ። ከአሜሪካ ጋር በአብዛኛው በአልማዝና በጥጥ ጨርቅ ጅንስን ጨምሮ ትልቅ የንግድ ለውጥ ያላት ትንሿ ደቡብ አፍሪካዊት ሀገር ላይ ትራምፕ ከፍተኛ ታሪፍ የተጣሉባት አፍሪካ ሀገር ሆናለች። ትራምፕ በሁሉም ሀገራት ወደ አሜሪካ በሚያስገቡት ምርቶች ላይ ዝቅተኛው አስር በመቶ የሆነ ታሪፍ የጣሉ ሲሆን አፍሪካ በደርዘን ለሚቆጠሩ ሀገራት ከፍተኛ የተባለ ታሪፍ ይፋ አድርገዋል። ማዳጋስካር 47 በመቶ፣ ሞሪሽስ 40 በመቶ፣ ቦትስዋና 37 በመቶ እና ደቡብ አፍሪካ 30 በመቶ ታሪፍ የጣለባቸው ሌሎች አፍሪካ ሀገራት ናቸው። የናይጄሪያው ወደ ውጭ የሚላኩ ምርቶች ላይም 14 በመቶ ተጥሏል። ኬንያ፣ ጋና፣ ኢትዮጵያ፣ ታንዛኒያ፣ ኡጋንዳ፣ ሴነጋል እና ላይቤሪያ ወደ አሜሪካ የሚላኩ ምርቶች በአስር በመቶ የመነሻ ታሪፍ ከተጣለባቸው ሀገራት መካከል ይገኙበታል ሲል ቢቢሲ አፍሪካ ዘግቧል። ይህንን ተከትሎ ዶናልድ ትራምፕ አዲሱን ታሪፍ ይፋ ካደረጉ በኋላ ሀገራት የፕሬዚደንቱን ውሳኔ በጸጋ እንዲቀበሉ የሀገሪቱ የገንዘብ ሚኒስትር አስጠንቅቀዋል። ዶናልድ ትራምፕ አዲሱን ታሪፍ ይፋ ካደረጉ በኋላ የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ሀገራት የአጸፋ መላሽ እንዳይሰጡ አስጠንቅቀው የፕሬዝደንቱን ውሳኔ በጸጋ እንዲቀበሉ ተናግረዋል። በላቲን አሜሪካ የግዙፍ ኢኮኖሚ ባለቤት የሆነችው ብራዚል በትራምፕ የተጣለውን የአስር በመቶ ታሪፍ በመቃወም አዲስ ሕግ አጽድቃለች። የሀገሪቱን ውጭ ጉዳይ ሚኒስቴር የአጸፋ እርምጃ ለመውሰድ የዓለም ንግድ ድርጅትን ጨምሮ የሁለትዮሽ ንግድ ውስጥ ያሉንን አማራጮች በሙሉ እንገመግማለን ብለዋል። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ ሰብስክራይብ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁን እናመሰግናለን። አርእስቻ ዜናውን በደጋሚ እናስታውሳቸው። በደቡብ ትግራይ በጦርነት የሞቱ ወጣቶች መርዶ መቀጠሉ፣ ለሁለት ተከፍሎ ከነበረው ህዋት መካከል እነሞንጀሪኖ መቅዳታቸውና ክደቱ ግል ሴራ የተደረገ ነው መባሉን በ2019 የኢትዮጵያ ዩኒቨርስቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ሊጀመር መታቀዱና በተመሳሳይ የመምህራን ባንክ ይቋቋማል መባሉ፣ የኦጋዴን ነፃ አውጪ ግንባር ኦብነግ በወቅታዊ ጉዳይ ዙሪያ ባወጣው መግለጫ በ2010 የተደረሰው ስምምነት አክብሮ ለመቀጠል መወሰኑን ከአገር ውስጥ ከውጭ ደግሞ ዶናልድ ትራምፕ አዲሱን ታሪፍ ይፋ ካደረጉ በኋላ ሀገራት የፕሬዚደንቱን ውሳኔ በጸጋ እንዲቀበሉ የሀገሪቱ ገንዘብ ሚኒስትር ማስጠንቀቃቸውን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር እየው ደመቀ አብሬያቸው ነበር። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለት ዓርብ የሞርስ ዜና እስካሁን ነበርኩ። በመደበኛ ሞርስ መርሃ ግብርና ሰኞ በሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።